ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የዓለም ቲቪ ተከታታዮች በሙሉ ማለት ነው እያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ በአዲስ ቪዲዮ መጥቼ ላችኋለሁ። እናንተ እንግዲህ የሚጠበቅባችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ማለት ነው። አዳዲሶችም ቤተሰብ ሁኑ ተቀላቀሉ፣ ነባሮች ደግሞ አበረታቱኝ እላለሁ ማለት ነው ቤተሰቦቼ እና ዛሬ ይዤላቸው የመጣሁት እንግዲህ አብርሽና በሮታ ነው ማለት ነው። አብርሽና ሮታ ነው ይዤላቸው የመጣሁት ግን እኮ እንደው ያምራሉ ማለት ነው። አብርሽና ሮታ ማለት ነው። እና እኔ እንደው ብች ላስታርቃቸው ነበረ። እውነቴን ነው የምላቸው ማለት ነው። ግን አዲያን እኔ አሁን የት ነው ያለሁት? እና እንድነግራቸው የመጣሁት ዛሬ አብሪሽ ሁለት ጊዜ ጠርቷት ነበር፣ እና ሮታን ሁለት ጊዜ አግኝቷት ነበረ የመጀመሪያ ቀንም ተገናኝተው እንደዚህ ግን እያወራት ታምራለች፣ ቆንጆ ነች ምናምን እያለ በብዙ መንገድ ለማናገር ሞከረ አብርሽ ማለት ነው። ሩታየ ግን ለማናገር ያኒ አለ አይደለ፣ እንደ በፊቱ ለማናገር ፈቃደኛ አይደለችም፣ ወይም ለመሳቅ ማለት ነው። ኮፍተር ብላለች ማለት ነው። እንግዲህ የመጀመሪያ ቀን የጠራት መቼ፣ ቀኗ መቼ እንደሆነ፣ መቼ እንደምትወልድ አብረን እንሂድ ሐኪም ቤት ብሏት ነበረ። እሷ ደግሞ አልሄድም ነው ያለችው ማለት ነው። ለምን አትሄጂም ስላት ከኔ ጋር አትሄጂም ስላት አልሄድም ብላው ነው እምቢ ብላው ማለት ነው። ለምኗት ነበረ እምቢ ብላ አልሄድም ብላ፣ የመጀመሪያ ጊዜም ተመልሳ ወደ ቤቷ ሄደች ማለት ነው። እንደዚሁ በሁለተኛ ቀን ደግሞ ጠርቷት ነበር እና አሁንም እንደዛው እንሂድና ሐኪም ቤት እንታይ ትታያለሽ መቼ እንደምትወልጂ በቃ ምናምን ቶሎ ወለጂ ምናምን እያለ ነው ማለት ነው እንግዲህ እንደዛ እያለ ነበረ እንግዲህ በትናንትናውም በሁለተኛውም አልሄድም በማለት እምቢ ብላው ወደ ቤቷ ተመልሳለች ማለት ነው። ታፋ ያለሽ ቆንጆዬ ነሽ ምናምን አትሰቅም። አሁን ላይ እንዴት ወጣየ ማለት ነው። ለነገሩ ምን ታድረግ ማለት ነው። ግን ደግሞ እኔ ብሆን ማለት ነው፣ ወነስ እንደ ጓደኛ እስኪ ምርጥ ጓደኛ ሆኖና አስታርቋቸው ተምሬ ነው ግን አብርሽ አብርሽ ማለት ነው ከበፊቱ ጥፋቱ በጣም መማር አለበት፣ በደንብ ማለት ነው። አሁን ላይ በብዙ መንገዶች ሮታን ለማናገር እየሞከረ ነው። እሷ ግን ደግሞ ለማናገር ፍቃደኛ አይደለችም ማለት ነው። ያ ግን ሲጠራት እየሄደች ነው። ከኔ ጋር አብረሽ እንሂድና ትታያለሽ ምናምን ቢላት እሺ ይማላለችም ከቻልኩ ምናምን ዛሬ አይደለም እንደውም በሁለት ቀን ይቀረኛል፣ በዛ ሰዓት ከቻልኩ ጠራሃለሁኝ፣ ደውላለሁ ነው ያለችው ማለት ነው። ቤተሰቦች ትናንትና ደግሞ ልጅ ሳይወለድ እንግዲህ ሰፕራይዝ ማለት ነው ልጁ ሳይወለድ እንግዲህ አስቀድሞ የልጅ ጦጦ ምናምን እየገዛ ነው ማለት ነው። ልብስ ምናምን እንግዲህ እየገዛዛ ነው ማለት ነው። እያየህ ነበርና አስቀድሜ እንግዲህ ያው እያዘጋጅሁለት ነው ብሏል ማለት ነው። እንግዲህ ሮታዬም ወልዳ በሰላም ለማየትኛም ያብቀን ማለት ነው። ላችኋለሁኝ እና ያምራሉ፣ ደስ ይላሉ። የድሮ ፍቅራቸው ቢመለስላቸው ደስ ይለናል ማለት ነው። እንግዲህ አብርሽና ሮታን የምትወዱ ላይክ ላይክ አርጉ ማለት ነው። እንደዚሁም ደግሞ አብረው ታርቀው አብረው እንዲሆኑ የምትፈልጉ ልጆች ማለት ነው ይሄን ቪዲዮ በላይክ አሳዩኝ ማለት ነው። እኔ ግን እንደው ቀረብ ብዬ በነበረ በሱም መሃል ሁኔ በሷም ሁኔ አስታርቃቸው ነበር ማለት ነው። ገባቸው አይደለ? በአንዳንድ ጊዜ አንዳንድ ጓደኛ በመሃል ሲገባ ከባድ ነው ማለት ነው። ምክንያቱም ህይወትን ለመበጥበጥ አንዳንዴ የሆነ ነገሮች ይፈጠራሉ ይመጣሉ ምናምን እና እንግዲህ አሁን አብርሺ እዛን ትቱ ወደኋላ እየተመለሰ ማሰብ እየጀመረ ነበር። ደግሞ እኔ ስለምናት አሁን እንግዲህ እሷ በተረዋ ደግሞ ኮራች እያለ ነው ማለት ነው። እሷ አሁን በቃ እንትን ብላኝ ሄደች እያለ ነው። አሁን ግን እየከፋኝ ነው ምናምን እያለ እንግዲህ በሁለት ቀን እምቢ ብላ ወደ ቤት ሄዳለች ማለት ነው። ሰልድ ብቻ ልጅህን ማየት ትችላለህ፣ ሌላ ነገር ግን ማናገር በቃ ምንም አልፈልገም በማለት ታው ሄደች ማለት ነው። እና ይሄን ይመስላል እንግዲህ። ውድ ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሮታና አብርሽን የአብርሽ ጓደኞች የሮታ ጓደኞች አስታርቋቸው ማለት ነው እናንተ በቅርብ በቅርብ